ፍቅር ከቤት ወጣ አድራሽ ሆን አጥፍታ፣ ብቻዋን መሆን መረጠች። እናቷም በጣም አዘነችባት። ፍቅር አሁን ላይ በጣም ትልቅ ችግርና ጭንቅ ውስጥ ትገኛለች። አባቷንም ደውላ ውሰደኝ አለችው። አባቷም ደግሞ እንደማይወስድ ያስነግራት በጣም አዘነች። እንግዲህ ፍቅር እየተደበቀችውና የሄደችው እስከዛሬ። ባላ ጋራ ይብላ ከምታጣላት ወይም ደግሞ ጥሩ ነው ከምታደርጋ ከቤዛ ጋር ናት። ቤዛም ደግሞ እሷም ማጥፋት ትፈልግ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሰዎች እንዴት ናችሁ? በአሁኑ ሰዓት እንግዲህ ፍቅር በጣም ሀዘን ላይ ውስጥ ናት። ራሷን ድብርት ውስጥ ጨምራ ከራሷ ጋር እየተጣላች ትገኛለች። እንደ ማንኛውም ሰው እየወጣች እየተዝናናች፣ የአየር እየተቀበለች ሳይሆን ከራሷ ራሷን እያጨናነቀች ቁጭ ብላ የምትገኝ ናት። የእሷ ችግር ግን ራሷና ራሷ ናቸው እንጂ የሚያውቁት ማንም አይፈታላት። እናቷ ለምንድን ነው እማትንቀሳቀሹ?

ፍቅር እንግዲህ በብዙ ነገር ተጎድታለች። ዴቭን የራስ ያረጋለሁ ብላ ብዙ ሄዳለች። ነገር ግን ዴቭና አዴ ደግሞ ሊለያዩላቸው አልቻሉም። ወደፊትም እንደሚጋቡ ሽምግልና መላካ ይደርሰዋለ። እንግዲህ ፍቅር ዋጋ ያስከፍላል። ክፍላ እንግዲህ እንዱ መቃቷና፣ አይኗ እያየ አዴ ስታገበው ደግሞ በጣም ይከብዳል። ለዚህም ነው ራሷን ተሰው ያገኘችው። ሌሊ መንገዴ ከጠነከረችና ከረሳች በኋላ ከጎኗ ሰዎች እንደገና ካፈራች በኋላ ሳይላ ደውሎ በጣም አስቴንግቷታል። በጣም አዝናለች። ምክንያቱም በጊዜው ትጎዳለች ብሎ አስተጨነቀ። የገዛን ህይወቱን መርጦ ሄዶ አሁን እንደገና ያሁሉ ለቅሶ፣ ያሁሉ ድካም፣ የሁኑ ብስጭት አለፈና በጎኗ ሰዎች ሲኖሩ ማ ሲኖሩ ሲያይ እንደገና ደቡብ ወላታት ይቅር እያላል ነበር። እሷም ይቅር አልሆን ብላ ሸኝተዋለች። ጥሩ አድገሻል። ምክንያቱም አንዳንዴ እኛ ከደማ እና እኛ ከ እንደገና በጣም እራሳችን ከጠላም በኋላ ነው የሚመጡት። ይህ ደግሞ መሄዳቸው አይ አይቀርም፣ ወገም ደግሞ እንደዚሁ አስጠቀሰው እንሄዳሉ። ስለዚህ አንድ ጊዜ ከኛ መረከፍ ከጀመሩ ያው እንድልቁ መተባበር ነው ያለብን። ሌላ ደግሞ ለሌሊዬ ትልቅ ትልቅ ነገር ነበር ሲሰጣት የኖረው በጣም እንደሚወዳት እና በጣም ብዙ ነገራቶች እንደሚጋፈጥላት እያሳያት ነበር። ነገር ግን ደግሞ ልባን ቤዛ እንግዲህ ፍቅርን በገንዘብ ተቀብላ እዚያ እንድትቀመጥ ቤቷ ካረገቻት በኋላ በጣም እያሰቃየቻን ነበር፣ እያነቀቻን ነበር። እሷን እንግዲህ ለማስወገድ ማለት ነው። ምክንያቱም በቀደም በፍቅር እጅ ነውን በፍቅር ስም ነው ያለው የመሬቱ ካርታ ብላት፣ እሷንም ለማጥፋት ታንዲሁቴ በመርዝ ሞክራት ነበር። ቤቷ ሰራተኛ እንደሆነች ማለት ነው። እናም አሁን ደግሞ ቤቷ ይዛ ሀዲያ ፍቅርን በጣም የምጎዳት ነበር። ነገር ግን ታውሳታለች ብርም ለካላታለች እኮ እንግዳ ግን አሁን ተናቷ ጋር የምትግባባት መንገድ እየፈለገች ነው ማለት ነው። ምክንያቱም የፍቅርናት ቤዛን ይዛን ሁለተኛ እዚህ ቤት ሊያገኙ ያባራን ነበር ማለት ነው። እናም አሁን እንድትገባ ቤዛ ወደ ፍቅርናት መጥታ መግቢያ ሰበብ አድርጋለሁ እያለች ነው እንግዲህ አሹ አሹና ሩማን ሆነው እንግዲህ ቤት ውስጥ ስራ እየሰሩ ነበር። እና ደግሞ እነሱም አስቸጋሪ ነገር ውስጥ ገብተዋል። እንግዲህ እናቲቱ የፍቅርና ወጣኝ ብለው አንድ ላይ ሲጫወቱ ተደርሶባቸው በጣም ተጨንቀዋል ማለት ነው። በጣም ነው ያሳዘን። የምግብ እየበሉ እንግዲህ ስትመጣባቸው ድንግጥ ብለው መነሳቱ ከምግቡ ላይ በጣም ነው የሚያሳዝነው። እንግዲህ አደይ እና ዴቭ አላማቸውን እንደቀጠሉ እና ፍቅራቸውን ወደፊት እንደሚቀጥሉ እያሳዩን ነው። እንግዲህ ሰርካቸውን እንጠብቃለን። በሰላም ሁለታቸውም እንዲደሰቱ ሁላችንም እንፈልጋለን። ፍቅር መንገድ ያው የለኩት ያሆኑ እንጂ በፊት እንግዲህ ነግሯታል ዴቭ በኔና ሶማት ግቢ እኔ ፈልግሽም ራስሽም